የቼልሲን ጉዳይ ደግሞ እንመልከት፣ ባለን ጥቂት ደቂቃ። ትናንትና ፉልሃምን አሸንፏል። በክራቨን ኮቴጅ የተደረገ ጨዋታ ነበር። ፔድሮ ኔቶ በመጨረሻዋ ደቂቃ ያስቆጠራት የድል ማድረጊያ ግብ ለቼልሲ በጣም አስፈላጊ ነበረች። እንመልከተው ይህን ጉዳይ ምክንያቱም ፉልሃም ራሱ ለሻምፒዮንስ ሊግ የተሳት እየተፎካከረ ያለው ቡድን ስለነበረ ፉልሃም ላይ ሶስት ነጥብ ማሳካት ቀላል ነገር አይደለም። እንመልከተው። ፉልሃምን አስወጥተውታል። ርቋል። አሁን ፉልሃም ከትላንትናው ውጤት በኋላ እና ወደ አምስተኛ ስፍራ ተመልሷል። ከዚህ በኋላ ከባባር ጨዋታዎች አሉበት። የተቀሩት አምስት ጨዋታዎች አንዱም በተለይ አስተማማኝ ለመሆን ለቸገረው ቡድን ቀላል ጨዋታ አደለም። አሁን ቅዳሜ ከኤቨርተን ጋር የሚጫወቱት ግን ከኒውካስል ጋር ይጫወታሉ፣ ከሊቨርፑል ጋር ይጫወታሉ፣ ማንቸስተር ዩናይትድም ይጠብቃቸዋል፣ ፎረስትም አለ። እነዚህ ሁሉ ቀላል ጨዋታዎች አይደሉም። ግን በዚህኛው ሳምንት ቪላም ስላሸነፈ ማንቸስተር ሲቲም ስላሸነፈ ለቼልሲ ማሸነፍ በቃ በጣም የግድ ነበር። ቀላል ጨዋታ እንደማይሆን እናውቅ ነበር። እንደምታውቂው ምሳ የመጀመሪያውን ጨዋታ ነው የሚመስለው ይሄኛው። በስታንፎርድ ብሪጅ የተደረገው ጨዋታ ላይ ቼልሲ መራ ነበር፣ በመጨረሻዎቹ ደቂቃዎች ላይ ፉልሃም የበዓል ሰሞኑን ጨዋታ ይመስለኛል፣ ባስቆጠራቸው ጎሎች ፉልሃም ቼልሲን አሸንፎት ነበር ከ45 ዓመት በኋላ መሰለኝ ስታንፎርድ ብሪጅ ላይ ሄዶ ያሸነፈው በታሪኩ ደግሞ ትናንትና ደብል ሊሰራ የደርሶ መልሱንም ጨዋታ ሊያሸንፍ ተቃርቦ ነበር ግን በሁለተኛ አጋማሽ ታይሪክ ጆርጅ ወጣቱ የቼልሲ ተጫዋች እና ፔድሮ ኔቶ ግሩም ጎል አስቆጥሮ መጨረሻ ላይ ሁለት ለአንድ አሸንፋ አይ ቲንክ በሁለተኛ አጋማሽ ለነበረው መሻሻል የሚገባ ነው። በሁለተኛ አጋማሽ አሰልጣኙ ያደረጋቸውም አንዳንድ ለውጦች ነበሩ፣ ጆርጅን ጨምሮ ሁለተኛ አጋማሽ ይጀመርም፣ ለምሳሌ የመጀመሪያ አጋማሽ ላይ በሁለት ሚናዎች ሲዋልል የነበረው የቀኝ መስመር ተከላካይ ሆኖ ቡድኑ በሚከላከልበት ጊዜ እዛ ስፍራ ላይ ይገኝ የነበረው፣ ቡድኑ ኳስ ሲቆጣጠር ደግሞ ኢንቨርት እያደረገ ከሞሴስ ካይሴዶ አጠገብ የሆን የነበረውን ግን ይሄንን ዱዋሊቲ ይሄንን ሁለት ሚና ሃይብሪድ ሚና ልክ ኩኩሬያ ወይ አንዳንድ ጊዜ ማሎጉስቶ እንደሚያደርገው በምቾት ለመከወን የቸገረው ሪስ ጅምስ ትላንትና ተቀይሮቶ ማሎ ጉስቶ ሁለተኛ አጋማሽ ላይ ገብቷል። ስለዚ አሰልጣኙ ያደረጋቸው አንዳንድ ለውጦች ነበሩ። ጄደን ሳንቾም ተቀይሮ ገብቷል። ለዚህ ስለዚህ እነዚህም ለውጦች የቼልሲን ሁለተኛ አጋማሽ አሻሽለውታል። በተቃራኒው ማርኮስ ሲልቫ በተለይ ደግሞ ተፈጥሯዊ ሌላ አጥቂ ስለሌለው ሂሜኔዝን ማስወጣቱ ከባድ ስህተት ነበር። አሁን በፊት ሮድሪጎ ሙኒዝ ተቀይሮ ይገባ ነበር ብዙዎቹ ጨዋታዎች ሁን የለም። ስለዚህ ልክ እንደሱ አይነት ታርጌት ማን ለአውትቦል የሚሆን ረጅም ኳስ እየተጫወች ለመውጣት ብትፈልጊ ከተጋጣሚ ሰይን ተራፎች ጋር ኳስ ለማሸነፍ የሚያስችል የታርጌት ማንነት ችሎታ ያለውን ተጫዋች አስወጥቶ ያንን የፉልሃምን አውትቦል የአውትቦል ኦፕሽን ማግኘት አልቻለም። ከዛ ደግሞ እኔ ብዙ ጊዜ ያደርገዋል ለምን እንደሚያደርገው እርግጠኛ አይደለሁም። ምክንያቱም በጂፒኤስ የአንድን ተጫዋች የመጨረሻ ያደቃ ፐርፎርማንስ ምንም ስለሚያሉ ሊሆን ይችላል፣ ግን ሉኪችም ወጥቷል። ሎኪች አሁን ከሞላ ጎደል በአብዛኛው ኮል ፓልመር፣ ያው በአጠቃላይ ያለፉት ወራት ለፓልመር ጥሩ ባይሆኑም ልክ እንደ ትላንትናው ጨዋታ ሌሎችም ደካማ ፐርፎርመንሶች ነበሩት፣ ግን በሚገባ የእሱን ተጽዕኖ መቆጣጠር ችሎ ነበር። ሎኪችንም አስወጣ እና ካርኒ የሚባለውን ቶም ካርኒ የሚባለው ልጅ አስገባ። እነዚህ ከባባድ ስህተቶች ሳይሆኑ አልቀሩ። ስለዚህ የማሬስካ ለውጦች ኢንስፓየርድ ናቸው፣ ጎል ያስገኙ ናቸው፣ ግን በተቃራኒው ያኛው አሰልጣኝ የሰራቸው ስህተቶች ነበሩ እና ቼልሲ ከአራት ወር በኋላ ከሜዳ ውጪ ጨዋታ አሸንፏል። ስምንት ጨዋታ ከሜዳ ውጪ በፕሪሚየር ሊጉ ማለት ነው ጨዋታ ሳያሸንፍ ነበር የተጓዘው። ቻምፒየንስ ሊግ በጣም አስፈላጊ ነው ለቼልሲ በሚቀጥለው ሲዝን። አሰልጣኝ ማራይስካ ከጨዋታ በብዙ ደጋፊዎች የሚያስገኙለት አይመስለኝም አንዳንድ የሚሰጣቸው አስቴቶች በእርግጥ ብዙ ደጋፊዎች የሚያስገኙለት አይመስለኝም። አሁንም ትላንትና ጨዋታው ካለቀ በኋላ በጣም ጥሩ ሲዝን ነው ይሄ ለኛ ሲል ነበር እርግጠኛ አይደለሁም፣ ጥሩ ሲዝን መሆኑ የመጀመሪያዎቹ አራት አምስት ወራት ጥሩ ነበር። ያለፉት ሶስት አራት ወራት ጥሩ አይደለሁም። አራት ጨዋታ አራት ወር ከሜዳ ውጭ ጨዋታ ለማሸነፍ ያን ያህል የሚያስደንቅ አይመስለኝም። ግን የቻምፒየንስ ሊግ ፉክክር ክፍት ነው አሁንም። የቀጣዮቹ ጨዋታዎች ቀላል ጨዋታዎች አይደሉም ለቼልሲ። ግን በቀደም ደግሞ ከለጊያ ዋርሶ ጨዋታ በኋላ ተሸንፎ አደል የመጣው፣ በጣም ተቃውሞ ነበር። በእርግጥ የመጀመሪያውን ጨዋታ እዛው ፖላንድ ላይ ሄደው ዋርሶ ላይ ሄደው አጠናቆት ስለመጣ ሶስት ለዜሮ ነገር ግን ቢሆንም በቀደም እንዳነሳ ነው፣ በአውሮፓ አስራ አምስተኛው ሊግ ነው በመጠን የፖላንድ ሊግ። እዛ ሊግ ውስጥ አምስተኛው ስፍራ ላይ ባለ ቡድን በሜዳ መሸነፍ ለቼልሲ ደጋፊዎች ተቀባይነት ያለው አልነበር። ቡድኑ ወደ ግማሽ ፍጻሜ ቢያልፍም ግን ቡድኑን በተመለከተ ያሉት ኮንሰርኖች ግን አሉ። የመጀመሪያው አጋማሽ ላይ ነው ፉላም አስቀድሞ ጎል አስቆጥሮ የነበረው በአሌክስ ዎቢ አማካይነት በለፈው ሊቨርፑል ላይ ጎል አስቆጥሮ ነበር። ስለዝልልቅ ጎሎች ላይ ጎል እያስቆጠረ ነው። እኔ ማርኮስ ሲልቫ አንደኛው ስኬት እንዲህ አይነት ተጫዋቾችን የማሻሻል ስኬቱ ነው። በጣም ጥሩ ነው እየተጫወተ ያለው በሲዝኑ በሙሉ አሌክስ አሌክስ ቢ እና ትላንትና በሁለቱ መስመሮች ላይ ያሉትን ማጥቃቶች በተለያየ ምክንያት በግራ በኩል አሌክስ ቢ አንድ ቦታ ላይ ብቻ የሚረጋ ተጫዋች አደለም። አንዳንድ ጊዜ ወደ ሴንትራል ቦታዎች ይመጣል፣ አንዳንድ ወደ ቀኝ ግን በአብዛኛው እሱ በሚያሳልፍበት በግራ ክንፍ ቦታ ላይ ከአንቶኒ ሮቢንሰን ጋር ደግሞ ሁለቱንም ቅይጥ ሚናዎች መወጣት ተቸግሮት ስለነበር ሬስ ጄምስ፣ የፉልሃም አደገኛ ማጥቃቶች ይመጡ የነበሩት ከመስመሮች ነው። ከዛ ሳጥን ውስጥ ግልጽ ታርጌት አላቸው ለራውል ሂሜኔዝ ለመስጠት ይሞክራሉ። አስቸጋሪ አጋማሽ ነበር። ሁለት አጋማሽ ግን ሲጀመር እንዳነሳሁት ሬስ ጄምስን ብቻ ሳይሆን ኖኒ ማድዌኬንም ነው ቀይሮ ያስወጣው። ጄደን ሳንቾ ገባ። እኔ ለሁልጊዜም ከግራ ክንፍ ተጫዋችነት ይልቅ የቀኝ ክንፍ ተጫዋች ነው መሆን ያለበት ይላሉ። ፔድሮ ኔቶ በሁለቱም እግሩ ጎል ማስቆጠር የሚችል ነው። አምቢ ፔድ አለው ግን ብዙዎቹን ወልቭስም እያለ ያስቆጠራቸው የነበሩ ጎሎች በግራ እግሩ ነው ያስቆጠር የነበረ። በጣም አስደናቂ የግራ እግር ሹቶች አሉት ተጫዋች ነው። በፍጹም መሀል ለመሀል ነው ግን በርንድ ሌ ነው ሊያድነው የሚችለው አይነት አልነበረም። አሁን ሳንቾ ራሱ ቦልቱ ፊት ተጫዋች ነው። ስለዚህ ወደ ስፔስ አይሮጥም፣ ግን ቡድኑ የበለጠ ባላንስድ ይሆናል። ሳንቾ ግራ ላይ፣ ኔቶ ቀኝ ላይ ሲሆን በኋላም ሌሎች ለውጦች አድርጓል አሰልጣኙ። ግን ቢያንስ እነዚህ ለውጦች ሰርተው መጨረሻ ላይ ቼልሲ አሸንፏል። እኔ በሁለቱ አጋማሽ ለነበረው የአሰልጣኙ ውሳኔም ቡድኑ ላሳዩ የተሻሻለ ፐርፎርማንስም ማሸነፉ ተገቢ ነበር። ግን የቡድኑ የመጀመሪያዎቹ አራት ወራት ላይ ዋና የጎል ዋስትናዎች የነበሩ ተጫዋቾች ግን ተቸግረዋል። በድጋሚ ኒኮላ ጃክሰን ከጉዳት ከተመለሰ በኋላ ሰበብ ሆኖ ሊቀርብ ይችላል። ሁለት ወር ገደማ ከሜዳ ርቆ ነበር። ኮል ፓልመር ራሱን የቻለ መነጋገሪያ መሆን አለበት። አሁን ብዙ ምክንያቶች አሉ። ኃይለኛ የኮንፊደንስ ክራይሰስ ውስጥ እንዳለ አንዳንዶቹ ሹቶቹ ላይ ማየት ትችላለች። ትላንትናም ጭምር ማለት ነው እና ያ አሰልጣኙ የቡድኑ ስታር ስለሆነ በማንኛውም ጊዜ የሆነ ምታታዊ ቅጽበት መፍጠር ስለሚችል ጨዋታ ያስጨርሰዋል፣ እንጂ አይ ቲንክ መቀየር አለበት። አንዳንድ ጨዋታዎች ላይ ለማሳረፍ ሳይሆን ጥሩ እየተጫወተ ስላልሆነ መቀየር አለበት ወይ ቦታ መቀየር አለበት። አምና አስራ ሁለት ጨዋታ ብቻ ነበር አስር ቁጥር ሆኖ የተጫወቱ። የተቀሩትን ጨዋታዎች ኢንቨርትድ የክንፍ ተጫዋች ሆኖ የተጫወቱ ዋይነት፣ እዛ ቦታ ላይ ለምን አይጫወት? አሁን ሴንትራል ቦታዎች ላይ አደገኛ ተጫዋች እንደሆነ ስለሚታወቅ የባላጋራ ቡድን ማርክ እያደረገው ነው ተጫዋች ይመደብበታል። አሁን ስለዚህ አምናም የሚያገኘውን ስፔስ እያገኝ አይደል። የቼልሲም አጫወት የበለጠ ዝግ ያለ የፖሴሽን አጫወት ወደ መሆን ተቀይሯል። ስለዚህ እንደ ድሮፍ ሯጮች የሉም፣ ፈጣን ትራንዚሽኖች የሉም። ስለዚህ ፓልመር እነዛን ስፔሶች እያጣ ነው። እነዚህ እነዚህ ኮንሰርኖች አሉ፣ ግን ለጊዜው ዋናው ነገር ማሸነፍ ነው እና ትላንትና ደግሞ የደርቢ ድል ነው። እርግጥ የአቻዎች ደርቢ አይደለም ግን ማሸነፋቸው በጣም አስፈላጊ ነበር። ወደ አምስተኛ ስፍራ ላይ ተመልሷል። በእርግጥ ዛሬ ሊቀየር ይችላል፣ ፎረስት ካሸነፈ እንደገና ከቶተናም ጋር የሚጫወተው ሊቀየር ይችላል። ለጊዜው ግን በጣም አስፈላጊ ሶስት ነጥብ ነበር ትናንትና አዎ፣ ትናንትና የቼልሲኑ ውጤት ተመለከተን። ወደ ሻምፒየንስ ሊግ ያስገባቸው ነው ደግሞ እንደ አመቱ መጨረሻ ሊታይ የሚችል ወይም ሊገመገም የሚችል የመጨረሻ ደቂቃ ጎል ነው። አስፈላጊ ድል ነበር። አድማቻችን የነበረን ቆይታም ይሄንን ይመስል ነበረ። ሌሎች ፕሮግራሞች ከአራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ወደ እናንተ መድሳቸውን ይቀጥላሉ። መልካም ጊዜ ሆነላችሁ።